የገጠር እርሻ መሬት ማገኛ መንገዶች ምን ምን ናቸው? ይህ በጠበቃ ማህመራራ ተዘጋጅቶ የሚቀርብላቸው የሕግ ፕሮግራም ነው። በዛሬ ፕሮግራም የገጠር እርሻ መሬት በምን በምን ይገኛል የሚሉትን ገልጽላችኋለሁ። እንግዲህ አዋጅ ቁጥር 1324 ከታወጀ በኋላ የገጠር እርሻ መሬት የሚገኙበት መንገዶች ዘርዝሮ ይገኛል ማለት ነው። እንግዲህ በዚህ አዋጅ መሰረት አንድ ሰው የገጠር እርሻ መሬት ሊያገኝባቸው የሚችላቸው ወደ አራት የሚደርሱ መንገዶች አሉ። የመጀመሪያው በአዋጁ አንቀጽ አራት ላይ እንደተዘረዘረው እንግዲህ ማንኛውም አርሶአደር የሆነ ሰው ወይም አርሶ አደር ለመሆን ፍላጎት ያለው ሰው በነፃ የገጠር እርሻ መሬት ሊያገኝ እንደሚችል ተደንጓል ማለት ነው። ስለዚህ አንድ አርሶአደር የሆነ ሰው የገጠር እርሻ መሬትን በነፃ የማግኘት መብት አለው ማለት ነው። ይህ መብት ደግሞ ከአዋጁም አልፎ በሕገ መንግስቱ የተደነገ ጉዳይ ስለሆነ አርሶ አደር የሆነ ሰው ወይም አርሶ አደር ለመሆን ፍላጎት ያለው ሰው እንዲሁ በነፃ መሬት የማግኘት የገጠር መሬት የማግኘት መብት አለው ማለት ነው። በሌላ መንገድ ደግሞ አርሶ አደር የሆነ ወይም አርሶ አደር ያልሆነ ሰው በዚህ አዋጅ መሰረት ወደ ሶስት በሚደርሱ መንገዶች ገጠር መሬት ሊያገኝ ይችላል ማለት ነው። እንግዲህ የመጀመሪያው በውርስ ማንኛውም ሰው አርሶ አደር የሆነም ያልሆነም ሰው በውርስ መሬት የማግኘት መብት እንዳለው በአዋጁ ተደንጓል ማለት ነው። ስለዚህ አርሶ አደር የሆነም ይሁን ያልሆነ ሰው በውርስ የገጠር መሬት የማግኘት መብት አለው ማለት ነው። ከዚህ በመቀጠል ሌላኛው ሶስተኛው መንገድ ገጠር መሬት ሊገኝበት የሚችለው መንገድ በኪራይ ነው። እንግዲህ ኪራይ ያው ሙሉ በሙሉ መሬቱን ወይም የመሬት ይዞታ ባለቤት ላያደርግ ቢችልም በኪራይ የገጠር እርሻ መሬትን ለማግኘት ይቻላል ማለት ነው። በአዋጁ እንግዲህ ኢንቨስተር የሆነ ሰው፣ አርሶአደር የሆነ ሰው በተለያየ ሁኔታ የገጠር መሬትን ሊያገኝ የሚችልበት ሂደት አለ ማለት ነው። በአራተኛ ደረጃ የገጠር መሬት ሊገኝበት የሚችለው ከሚችልባቸው መንገዶች አራተኛው በስጦታ ነው። በስጦታ እንደዚሁ አርሶአደር የሆነም ያልሆነም ሰው ከአርሶአደሩ መሬት ካለው ሰው በስጦታ መሬት የማግኘት መብት ይኖረዋል ማለት ነው። እንግዲህ ይሄኛው መንገድ ለአርሶ አደር የሆነ ሰው ለመጦርም ሊሆን ይችላል፣ ለተለያየ መንገድ ሊሆን ይችላል። ነገር ግን አርሶ አደሩን የማያፈናቀል ሊሆን ይገባዋል። ኪራይና ስጦታ በሚደረበት ጊዜ አርሶ አደር ከነበረው ሰው የሚገኝ ከሆነ በኪራይና በስጦታ አርሶ አደር የሆነውን ሰው ሊያፈናቀል አይገባም። ከዛ ውጭ ግን ስጦታ ተቀባዩ አርሶ አደርም ሊሆን ይችላል፣ አርሶ አደርም ያልሆነ ሰው ሊሆን ይችላል ማለት ነው በአዲሱ የገጠር መሬት አዋጅ። እስከዛሬ በነበረው አዋጅ ግን አርሶ አደር ለሆነ ሰው ብቻ ነበር በስጦታ መሬት ሊበረከትለት የሚችለው። አሁን ግን አርሶ አደርም ያልሆነ ሰው በስጦታ መሬት ሊያገኝ ይችላል ማለት ነው። ስለዚህ በነዚህ አራት መንገዶች የገጠር እርሻ መሬት ሊገኝ ይችላል ማለት ነው። የመጀመሪያው አርሶ አደር የሆነ ወይም አርሶ አደር ለመሆን ፍላጎት ያለው ሰው በነፃ መሬት የማግኘት መብት አለው። ከዛ ውጭ አርሶ አደር የሚሆን አርሶ አደር ያልሆነ ሰው በውርስ መሬት ሊያገኝ ይችላል። ሶስተኛ፣ በኪራይ መሬት ሊያገኝ ይችላል። አራተኛ፣ በስጦታ ሊያገኝ ይችላል ማለት ነው። ስለዚህ በነዚህ አራት መንገዶች ማንም ሰው በኢትዮጵያ የሚኖር ማንም ሰው የገጠር መሬት የማግኘት እድል አለው ማለት ነው። ለዛሬው አመሰግናለሁ።